ረቃዎች እንግዲህ ሀይሚና ቡራ ማለት ነው። እና በጣም ጠፍተዋል። ትናንት አልመጡም። እነሱ ሲጠፉ እንግዲህ ምን ይዘው እንደሚመጡ ሁላችሁም ታውቃላችሁ እና እኛም ደግሞ ትንንሽ ዩቱበሮች ቪዲዮ ስንሰራ የምንጠቀማቸው ፎቶ በምክንያት ነው ማለት ነው። ስለዚህ ሀይሚና ቦራ እየጠፉበት ምክንያት ምን ይሆን የሚለውን ለማስቀመጥና ለሃይሚ ለሀይሚ ደጋፊዎች እና ለብሩክ ደጋፊዎች እንዲሁም ለሶስተኛ ወገኖች ቲክቶክ ላይ ላላቸው በሙሉ ዛሬ መልክቴ ለማስተላለፍ መጥቻለሁ ማለት ነው። እንግዲህ ቲክቶክ ያለውን ሁኔታ በመጨረስ ነው ወደ ዩቱብ የመጣውት ትናንትና ማታ እየቀር ቀርታ ቪዲዮ አልሰራሁም። ምክንያቱም በቃ ማለት መምጣት አልፈለግኩም። ያው የሚወራውም በጣም የሚያስጠላም ስለሆነ አሁን ለሶስት ወገን እና ሀይሚና ቡራ ለመንጣፉ ለሚለው በአራት ፖይንት ነው የመጣሁትና ስለዚህ ውድ የጨረቃ ቤተሰቦች ይሄን ቪዲዮ ላይክ በማድረግ ለሀይሚ ደጋፊዎች ለቡራ ደጋፊዎች እንዲሁም ሶስተኛ ወገን አሉ ደግሞ ማለት ነው እና ለእነሱ እንዲደርስልኝ ላይክ እንድታረጉ በትትና እጠይቃለሁ፣ ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? አለው ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛ። ሀይሚና ብሩክ እንግዲህ አልመጡም ትናንትና፣ አልመጡም ማለት ነው። እንግዲህ የሁሉም ነገር ሰላም እንደሚሆን ተስፋ አለኝ ማለት የጀመሩት ነገር ቪዲዮው ወይም ፕራንኩ የሚቀጥል ቢሆን ትናንት ይመጡ ነበር። ትናንት መጡ ቀሩ፣ ማለት ደግሞ ነገሩን በቃ ፈተውታል አብቅቷል ማለት ይቻላል ማለት ነው እና እንግዲህ ምን እያረጉ ነው? ምን እያዘጋጁ ነው? ወዴት ለመሄድ ፈልገው ነው? ወይስ ምን አይነት ሰርፕራይስ እየተዘጋጀ ነው? ምን አዲስ ነገር ይዘው ለሚያጡ ነው? ብቻ ሀይሚና ቦራ የሆነ ትንሽ ነገር ጠፋ ካሉ በቃ ቢዚ ናቸው ማለት ነው። ማለት የሚመጡበት ነገር በትልቅ ነገር ነው የሚመጡት። እሱም እንግዲህ እነሱም ችግራቸውን ፈተው ለእኛም ደግሞ ጥሩ ነገር ይዘው እንደሚመጡ በትልቁ የሚያስደስት ነገር ይዘው እንደሚመጡ ተስፋ አለኝ። እንግዲህ ከፊታችንም ነገም እንግዲህ የምትወዷቸው የምታከብሯቸው አብርሽና እሮታ ሰርጋቸው ነገ ነው ማለት ነውና፣ ዛሬ እንግዲህ አሪፍ የሆነ ቪዲዮ አይቼ በጣም ገርሞኛል እና አብርሽ በጣም ጎበዝ ነው የምር ነውና፣ ጀልባ ላይ ታችሁታልና፣ ዱባይን እንግዲህ ተቆጣጥሮታል ማለት ይቻላል። ዘናፈታ እያሉ ይገኛሉ። እንግዲህ ብዙ ሰውም እንደገባ እየሰማን ነው። እንዲሁም ከቡታጅራም ዛሬም የሚሄዱ አሉ ተብሏል። እንግዲህ ከነሱ ከሚሄዱት ውስጥ ደግሞ ጨረቃዎች ይኖራሉ ብዬ አስባለሁ። ስለዚህ የቀሩበትን ምክንያት እሱ ሊሆን ይችላል። ከእነሱ ካልሰማነ ይሄዳሉ ብዬ መቶ ፐርሰንት አልደመድምም። እኔ እውነተውን የማውቀው ከራሱ ከባለቤቱ አፍስሰማ ብቻ ነው። በወሬ በወሬ ከሆነ ግን ሊሆናል ብዬ ነው ማስበው። ስለዚህ ሀይሚና ውራ ደግሞ ያው አመት ባልም እየመጣ ስለሆነ ጾምም ሊያልቅ ስለሆነ እናንተም ቤተሰቦቻችሁም የጨረቃ ፋሚሊ እንዲጨነቅ አታደርጉ። ስለዚህ ችግራችሁን ፈታችሁ በአዳዲስ ነገር እንድትመጡልን ነው የምንፈልገው፣ የመሬን ነው ምላችሁ እና ስለዚህ አታስቡ፣ አትጨነቁ። ያው የተጀመረው ቪዲዮ ፕራንክ ቢሆንም ነገር ግን ያው በውስጡ የተለያዩ ይዘቶች ይኖሩታል። እሱን ደግሞ እራሳቸው ከካሜራ ጀርባ ፈተው ይመጣሉ። ይሄ ነገር ሲሆን ሲጀምር ሀይሚና ቦራ አንድ ላይ ሆነው ወይም በቃ ወስነውበት ነው የሚመጡት ማለት የተሰሩ ያሉት ቪዲዮዎች ማለት ነው። እና ስለዚህ ምንም ችግር አይኖርም። ችግራቸውን ፈጥተው ይመጣሉ። እንግዲህ ሀይሚዬ ወደ ወንድሟ ሰርግ ትሄዳለች አትሄድም የሚለው ዛሬ እናውቃለን ማለት ነው እና በጉጉት ነው የምንጠብቀው። ይሄዳሉ ብዬ አስባለሁ እንግዲህ ማለት ነው። እንደ ሀሳብ ካልሆነ ደግሞ ያው በአዲስ ነገር ይመጣሉ። ከፊታችን ትልቅ ሰርፕራይዝ እንዳለም ተነግሮናል በሀይሚና በቡራ ማለት ነው። እሱን ሰርፕራይዝም ያው በሂደት የምንጠብቅ ይሆናል። በጣም በሚያሳዝን አሁን ከዚህ በኋላ የምናገረው ነው የሚያሳዝን ማለት ነው። እና ስለዚህ ትናንትናም እየተጨቃጨቅንበት ስለነበር በዚያ ሙድ መምጣት አልፈለግኩም። የምሬን ነው የምላቸው። እና ከዚህ በኋላ ለምናገረው ንግግሬ በቃ ለሁላችሁም ነው ማለት ሀይሚና ቡራን የምትወዱ ዩቱበሮች አላችሁ። ሀይሚና በሀይሚና በቡራ ደግሞ እንዲሁም ዝም ብለን በማስመሰል የምንሰራ ዩቱበር አላችሁ። እንዲሁም ደግሞ የሀይሚና የብሩክ ደጋፊዎች የምትባሉ አላችሁ። ሲቀጥል ደግሞ ሶስተኛ ወገን አላችሁ ማለት ነው። ስለዚህ ለእናንተ ነው አሁን የምናገረው ማለት ነው። በመጀመሪያ በመጀመሪያ ይድረስ ለቲክቶክ ላይ ላላችሁ ማለት ነው። ማለት ሀይሚና ቡራን ደግፋችሁ ወይም ሀይሚና ቡራን አድንቃችሁ ስለ ሀይሚና ስለ ቡራ የምትከራከሩ እነሱ ምንም ነገር እንዳይሆኑ የምትከራከሩ አላችሁ። አሁን በመጀመሪያ እኔ ማስቀመጥ የምፈልገው ነገር ቢኖር ማለት ነው አንደኛ ማለት ነው ብሩክ ሀይሚን እኔን የምትወዱ ከሆነ ሀይሚን ልትወዱ ይገባል። ለምን እኔ እና እሷ አንድ ስለሆነ መለየትም ስለሌለብን ስለማንችልም። ስለዚህ እኔን የምትወዱ ከሆነ ሀይሚንም ልትወዱ ይገባል። ይሄ በፈቃደኝነት ነው እንጂ በግዴታ አይደለም ብሏል። ይሄንን ተግባራዊ ካላደረጋችሁ እናንተ የሀይሚንና የቡራ ደጋፊዎች መሆን የለባችሁም። በቃ አድናቂ ነው መሆን ያለባችሁ ምንድን ነው የፉክክር ደጃፍ ሳይዘጋ ያድራል። በቃ የሀይሚና የብሩክ ደጋፊዎችም ሆኑ አድናቂዎች ብትችሉ ብትችሉ አድናቂዎች ሆኑ፣ ምደግፏቸው፣ ደግሞ በመልካም ነገር ደግፏቸው። ፎቷቸውን በመዘግዘቅ አይደለም የምትደግፏቸው። አሁን እኔ መናገር ምፈልገው የሀይሚና የቡራ ደጋፊ ነን የምትሉ በሁለቱ መሀል ለምሳሌ ሀይሚ ብሩክን ፕራንክ ስታደረገው የሀይሚን ፎቶ ዘግዝቃችሁ የቡራ ደጋፊ ነን ብላችሁ መታችሁ የምትጨቃጨቋላችሁ ማለት ነው። እናንተ ደጋፊ ደጋፊም አድናቂም አይደላችሁ ሲጀመር። የሀይሚና የቡራን ፎቶ ዘግዝቃችሁ የምትጨቃጨቁ ቆይ፣ እናንተ ምንድን ናችሁ? እናንተ እኮ በቃ የምሬ ነው እምላችሁ ከጌሙ ውጭ ናችሁ፣ በቃ ከጨዋታው ውጭ ነው ያላችሁ። አድናቂም አይደላችሁ፣ ደጋፊም አይደላችሁ። ሲጀመር በሀይሚና በብሩክ የሆነ ችግር ሲፈጠር ለምንድን ነው ሀይሚን ዘግዝቃችሁ መታችሁ ለብሩክ የምትከራከሩ? ብሩክን ዘግዝቃችሁ መታችሁ ለሀይሚ የምትከራከሩ? እነሱ እኮ በቪዲዮ ነው የተጋጩ እንጂ በራሳቸው ማንነት አልተጣሉ። ስለዚህ የቡራና የሀይሚ ደጋፊዎች ነን የምትሉ ብትችሉ አድናቂ ሆኑ። ለምሳሌ እኔ አንቺው አድናቂ ነኝ፣ ደጋፊ አይደለሁም ማለት፣ ሀይሚና ቡራ ሲጋጩ ሀይሚን ደግፌ ብሩክን መሳደብ አልችልም። ብሩክን ደግፌ ሀይሚን መሳደብ አልችልም። ፍላጎትም የለኝም፣ መቼም አላደርገውም። ሶ በሚሰሩት ስራ ግን ሀሳብ መስጠት እችላለሁ። እኔ ቱበር ነኝ፣ የምናገረው ለቲክቶሮች ነው። ሶስተኛ ወገን ደግሞ አላችሁ በጣም ያስጠላኝና ይህን ሶስተኛ ወገን የሚሰሩትን ይዤ መምጣት ፈልጌ ነበር፣ ግን እንዲራባ ስላልፈለኩ የእነሱን ፎቶ ይዤ መምጣት አልፈለግኩም። ይዤ የመጣሁትም የሀይሚን ፎቶ ነው። ሶስተኛ ወገን ደግሞ ማለት ነው። እነሱ ደግሞ እነማን ናቸው? እነሱ በጣም ነው የሚገርሙት። የምሬን ነው የምላችሁና ኮሽታ በተፈጠረ ቁጥር ማለት ነው ብሩክንና ፍቅርን አጋብተው ድረው ጨርሰዋል ማለት ነው፣ ቲክቶክ ላይ ማለት ነው። ሀይሚን ደግሞ ከሌላ ጋር ማለት ነው። እነዚህ ሶስተኛ ወገን ምንም በቃ ከጌም ውጭ ናቸው፣ ምንም የሉበትም ማለት ነው። ማለት የብሩክም ደጋፊ አይደሉ፣ የሀይሚም ደጋፊ ማይደሉ፣ አድናቂ አይደሉ? እናንተን እኔ አላውቃቸውም፣ እውነት ለመናገር እኔ የመሬ ነው የምላችሁ። ማለት አሁን ብሩክንና ፍቅርን ምን አገናኛቸው? ሀይሚ ምን አደረገቻቸው? ሀይሚ ምን አደረገች ብሩክንና ፍቅርን ብሩክንና የፍቅርን ቪዲዮ አቀናብራችሁ እነሱን እንደዚህ ስላደረጋችሁ ብሩክ የፍቅር የሚሆን ይመስላችኋል ወይስ ደግሞ ብሩክ ደስተኛ የሚሆን ይመስላችኋል? ሀይሚ ሲከፋት ብሩክ የማይከፋው ይመስላችኋል ወይስ ሀይሚ ሲከፋት ብሩክ የማይከፋው ይመስላችኋል እናንተ ማለት ነው? ማለት የሀይሚን ፎቶ ከሌላ ወንድ ጋር የምሬን ምላችሁ፣ በቃ ቀውጠውጣል። የብሩክ ፎቶ ከፍቅር ጋር ተቀናብሮ ሁለቱ አንድ ላይ በቃ ብሩክ እንዴት ነው የሚገባ ለፍቅር ነው ለሀይሚ አይገባም በማለት ማለት ነው። እናንተ ምንም ከምንም የላችሁ። በቃ ከጨረቃ ቤተሰቦች፣ ከጨረቃ ፋሚሊዎች ውጭ ናቸው ማለት ነው እናንተ፣ ሶስተኛ ወገኖች ማለት ነው። ብትችሉ ደግሞ ብትችሉ ደግሞ የብሩክ ደጋፊነን የምትሉ ማለት ነው የሀይሚን ፎቶ ለምን ትዘቀዝቃላችሁ? እንደ አሁን እኮ እነሱ እኮ ምንም አልሆኑም። ሀይሚና ብሩክ እኮ በቃ ማለት እስከም እንዴት ነው እስካሉ ድረስ የሚሰሩትን ስራ ነው እየሰሩ ያሉ። የፈለገ ፕራንክ የሚሆን አዝናኝ የሚሆን እንዴ የፈለጉትን መስራት ይችላሉ። ታዲያ እነሱ በሚሰሩት ቪዲዮ ለምንድን ነው የሀይሚና የብሩክን ፎቶ የምዘገዘጉ? እነዚህ እናንተ ሁለቱ አድናቂነን የምትሉ ማለት ነው የብሩክና የሀይሚ አድናቂነን የምትሉ ማለት ነው። እንዴ ይሄ ነገር መስተካከል አለበት፣ ከቻላችሁ ደጋፊ ሳትሆኑ አድናቂ ሁኑ። በቃ ከቻላችሁ ማለት ነው የምራይ ነው የምላችሁ። ከቻላችሁ አድናቂ ሁኑ። ብሩክ እኮ እኔን ማለት ሀይሚን ጠልቶ እኔን የሚወድ አድናቂ እንዲኖረው አይፈልግም። በቃ እነሱ ካልተናገሩኝ ያንን መቼም አንድ ሰዓት ቢወሩ እንኳን አይጨርሱም። ይህን ሁሉ ለመናገር ሀይሚና ብሩክ ማለት ነው ብሩክን ጠልታችሁ ሀይሚን የምትወዱ ሰዎች ማለት ነው ይህ አይሆንም። በቃ ሀይሚን ጠልታችሁ ብሩክን የምትወዱ ምንም አይሆንም። ብሩክን ጠልታችሁ ሀይሚን የምትወዱም በቃ ማለት አንዳቸውን ጠልታችሁ አንዳቸውን የምትታችሁ የምትጣሉ ይሄ አብሮ አይሄድም። በቃ ደጋፊም አድናቂም ልትሆኑም አትችሉ። የምሬን እምላችሁ እኔ በቃ ማለት ሰሞኑን ምን እንደምላችሁ አላውቅም። በጣም እየተናደድኩና ስሜታዊ እየሆንኩ ነው። ምክንያቱም ፎታቸው ተዘግዝቆ እየረገጡ ማለት ነው፣ ተዘግዝቆ ነው የሚጨቃጨቁት ማለት ነው። በነገራችን ላይ አብዛኞቻችሁ የሀይሚና የብሩክን ፎቶ የምትዘቀዝቁ ኢቭን የምታወሩት አይገባኝም ማለት ነው። የምር ነው ብላችሁ እና ወደ ራሳችሁ ተመለሱ። በቃ እንዲህ አይነት አድናቂ የለም ደጋፊ በመጨረሻም ሀይሚና ቡራ እንግዲህ ዝግጅት ላይ ከሆናችሁ በጉጉት ነው የምንጠብቃችሁ። የሀይሚና የቡራ አድናቂዎችና ደጋፊዎች ነን የምትሉ ደግሞ በቃ ሁሉንም ነገር በልክ አድርጉት ማለት ነው። የምሬ ነው የምላችሁ። በቃ ጌም ኦቨር ሆነ በቃ፣ በልክ አድርጉት። የእነሱን ላይፍ ለእነሱን ተውላቸው። አስተያየት ብቻ